የኤቢኤስ ቴሌቪዥን አቅራቢዋ ሉላ ገዙ ሁለት ሴት ልጆቿን ብቻዋን እያሳደገች እንደምትገኝና ጠንካራ እንደሆነች ነገር ግን አንዳንድ ጊዜ በሚገጥሟት ነገሮች እንደምትሰላች፣ እንደምትደክም በዚህ ጊዜ ደግሞ መታቀፍ ወደ ነበርኩበት ሰላማዊ ነገር ይመልሰኛል ስትል መናገሯ መነጋገሪያ ሆኗል። ሉላ ምን አለች፣ ለምን እንዲህ አለች የሚለውን እንግዲህ እንደተለመደው እኔም ለእናንተ ለማብራራት እሞክራለሁ። ሉላ እንደምታስታውሱት ከአራት ዓመት በፊት ነበረ የቅዳሜን ከሰዓት አቅራቢ ሆና ኢቢኤስ ቴሌቪዥንን የተቀላቀለችው ከነባር የኢቢኤስ አቅራቢዎች ጋዜጠኞች፣ እንዲሁም ደግሞ ሌሎች ባለሙያዎችም ጋር ለመግባባት ጊዜም አልወሰደባትም ሰደባትም። ከገባችበት ጊዜ ጀምሮ ስለምታቀርበው ነገር እውቀቱ ያላት ጥንቁቅ ሴት ነች። ከቀድሞ የትዳር አጋሯ ጋር ሁለት ሴት ልጆችን ከወለዱ በኋላ በፍቺ መለያየታቸው ይታወቃል። እናም ሉላ ሁለት ልጆቿን ብቻዋን እያሳደገች ነው የምትገኘው። እናም ሉላ ምንድን ነው ያለችው? ጠንካራ መስለው የሚታዩ ሰዎች እንኳን ውስጣዊ ስብራትና የድጋፍ ፍላጎት እንደሚፈልጉ ነው የገለጸችው። እንግዲህ በሰጠችው ስሜታዊ አስተያየትም አንዳንዴ በጣም ብቸኝነት እንደሚሰማትና ይህም ሲሆን መታቀፍ እንደምትፈልግም ተናግራለች። ሁለት ልጆቿን እንዳልኳችሁ በብቸኝነት እንደምታሳድግ እሷም ገልጻለች። በባህሪዋ ቶሎ የሚከፋት ሰው አለመሆኗንና የምችለውን መጨረሻ ድረስ ሄጄ የምታገል በመሆኔ ሰዎች አይረዱኝም ስትል ተናግራለች። በቤተሰቧ የመጀመሪያ ሴት ልጅ በመሆኗ ኃላፊነት እንደሚሰማት የገለጸችው ሉላ አንዳንድ ጊዜ እሸከም እሸከምና የሆነ ሰዓት ላይ ያቅተኛል፣ በዛ ሰዓት መታቀፍ ነው የሚፈልገው፣ ማንም ምንም ሳይለኝ ማለት ነው በማለት ነው እንግዲህ የሰዎችን ስሜታዊ ድጋፍ አስፈላጊ እንደሆነ ለሰዎች የገለጸችው። ሰዎች እርስ በርስ ደህናነሽ እንዴት ነሽ፣ እንዴት እየሆንሽ ነው ብለው መጠያየቅ እንዳለባቸውም አሳስባለች ሉላ። እኔ ስለ ሌላ ሰው ችግር ስጨነቅ እኔ ችግር የለብኝም ማለት አይደለም። ትናንሽ ነገሮች ናቸው ብለን የምናልፋቸው ቀላል የሚመስሉ ነገሮች ግን ቴራፒ፣ ወይም ፈውስ ናቸው ስትል መተቃቀፍ ያለውን አዎንታዊ ኃይል ገልጻለች ሉላ። እውነት ነው፣ በዚህም ሆነ በዛ ሰው ለሰው መድኃኒቱ ነው። ከዚህ ቀደም ታስታውሱ እንደሆነ አላውቅም ስለ ሉላ የሰራሁት አንድ ቪዲዮ ነበረ። እሱም ከአንድ መሳይ ከተባለ ሰው ጋር የፍቅር ግንኙነት ውስጥ መሆኗን እንዳወጀች ነግሬያችሁ ነበረ። ለመሆኑ ከማን ጋር ነው የፍቅር ግንኙነት ውስጥ ያለችው? ሰውየው ማን ነው? እንዴት ተገናኙ? የሚለውን ሰርቼበት ነበረ ቪዲዮ። እስኪ ላስታውሳችሁ፣ እዚሁ ላምጣና ማለት ነው ሄዳችሁ እዩ ከማለት ወደዛ እንሄድ። ሞዴል፣ ተዋናይት፣ የቴሌቪዥን ዝግጅት አቅራቢ ሶሾሎጂስትና የማስታወቂያ ባለሙያዋ ቆንጅየዋ ሉላ ገዙ ከአባቷ ከአቶ ገዙ ወልደ ገብርኤልና ከእናቷ ከወይዘሮ ብርሃን በ1981 ዓ ም ነው የተወለደችው። እንደ ፈረንጆቹ አቆጣጠርም በ2009 ዓ ም ሚስ ወርልድ ኢትዮጵያ አሸናፊ ነች። በእኛ በኢትዮጵያውያን የቀን አቆጣጠር ደግሞ ውድድሩ የተካሄደው በእለተ ቅዳሜ ነሐሴ 2001 ዓ ም በሂልተን ሆቴል ነበረ። በወቅቱ የ20 ዓመት ወጣት የነበረችው ሉላ በመቀሌ ዩኒቨርሲቲ የሶሽሎጂ ተማሪ ነበረች። ቁመቷ 1 ሜትር ከ77 ሴንቲሜትር ክብደቷ ደግሞ 56 ኪሎ ግራም ነበረ። ይሄ ውድድር እውቅናን ያተረፈላት ሉላ ወደ ኪነ ጥበብ አለም በመግባት ስራዎችን መስራት ጀመረች። ለአራት ዓመታት ያህል በዲኬት ኢትዮጵያ አማካኝነት የኮንዶም ማስታወቂያ ሰርታለች። ከማስታወቂያ ስራ ጎን ለጎን ፊልሞችንም ሰርታለች። እረኛ የተከታታይ ድራማ ላይ መስራቷንም እናስታውሳለን። ከመቀሌ ዩኒቨርሲቲ በሶሽሎጂ ከአዲስ አበባ ዩኒቨርሲቲ ደግሞ በጋዜጠኝነትና በኮሚኒኬሽን በዲግሪ መርሃ ግብር ተመርቃለች። በአሁኑ ወቅትም በኢቢኤስ ቴሌቪዥን በፕሮግራም አቅራቢነት እየሰራች ያለች ሲሆን በእሁድም በኢቢኤስና በእንተዋወቃለን ወይ ፕሮግራሞች ላይ በአቅራቢነት እናያታለን። ወደ ትዳር ህይወቷም ስንመጣ ከዚህ በፊት ሚስ ወርልድ ኢትዮጵያን ካሸነፈችና ከመቀሌ ዩኒቨርሲቲ ከተመረቀች በኋላ ከአንድ ነጋዴ ጋር ትዳር መስርታ ሄመንና ኤሊዮራ የተባሉ ሁለት ሴቶችን ከወለዱ በኋላ ትዳራቸው በፍቺ ተጠናቋል። ከፍቺ በኋላ ራሷ ላይ ስትሰራ ቆይታለች። በዚህም ትታ ወደነበረችው የኪነ ጥበቡ ሙያ በመመለስ ፊልሞች ላይና ድራማ ላይ መታየት ጀመረች። ወደ ቴሌቪዥን መስኮት በመምጣት በኢቢኤስ ቴሌቪዥን ፕሮግራሞች ላይ በአቅራቢነት ብቅ ብላለች። ገና ከመምጣቷም በብዙ ተመልካቾች ዘንድ ተቀባይነት አግኝታለች። ወደ አዲሱ የፍቅር አጋሯ ስንመጣ ሉላ ከ መቶ ሀምሳ ሺህ በላይ ተከታይ ባለው የኢንስታግራም ገጿ ላይ አብረው የተነሱትን ፎቶ በመፖሰት አስተዋውቀዋለች። ዘርዘር አድርጋ ፍቅረኛዬ ነው ወይም እጮኛዬ ነው ብላ የገለጸችው ነገር ባይኖርም ፎቶውን ስትፖስት ከታች የልብ ቅርጽ ኢሞጂ አድርጋበታለች። ይህ ሰው ስሙ መሳይ በቀለ ይባላል። የዜማ ላውንጅ እና የአንድነት ስጋ ቤት ባለቤት ሲሆን የአንዲት ሴት ልጅ አባት ነው። አርሴማ መሳይ ትባላለች ልጁ። ሉላ አብሮ የተነሱትን ይህንን ፎቶ ከፖስተች በኋላ መሳይም የራሱ የኢንስታግራም ገጽ ላይ ወስዶ ስቶሪው ላይ ፖስቶታል። የሉላ ፖስት ላይም ማይ የሚል ጽሑፍ ጽፎ ከዛ የልብ ቅርጽ ከዛ ንግስት ሴት አድርጓል። እንግዲህ ያው በገርዳሚው ስንተረጉመው የኔ የልቤ ንግስት እንደማለት ይመስለኛል። እንግዲህ ይሄ ብቻ አይደለም። አብረው ናቸው እጮኛ ነው ለማለት ያስደፈረኝ ዋናው ይሄንን እንድል እንድደመድም ያደረገኝ ይሄ ኮሜንት ነው። ቤዛ ኤፍሬም የተሰኘች ሴት የሰጠችው ኮሜንት ማለት ነው። ኮሜንቱ ምንድ ነው የሚለው? ማይ ፌቨራይት ካፕል ይላል። ወይም በቀጥታ ሲተረጎም በቀጥታ በገርዳሜው የእኔ ተወዳጅ ጥንዶች እንደማለት ነው እዚህ ጋር እንድትይዙልኝ የምፈልገው ዋና ነገር ምንድን ነው? ቤዛ እንዲሁ በርቀት ያለች የሉላ አድናቂ ወይም ሌላ ነገር አይደለችም። ቤዛ ማለት የቅርቧ ሰው ነች። ቤዛ የተወዳጁ ድምፃዊ የኤፍሬም ታምሩ ልጅ ስትሆን ከሉላ ጋር ወዳጅ ናቸው። በተለይ ደግሞ ቤዛና አምለሰት ሙጬ የቅርብ ጓደኞች ሲሆኑ ቤዛ በቅርቡ ስታገባ አምለሰት ሙጬ ሚዜዋ ነበረች። እንዲሁ ቤተሰብ ናቸው። ከቴዲ አፍሮም ጋር ቤተሰብ ነች ቤዛ አምለሰትና ሉላ ደግሞ ዘመዳማቾች እንደሆኑ እናውቃለን። ስለዚህ ቤዛ ስለ ሉላ በቅርብ የምታውቅ ሰው ነች እንጂ እንዲሁ ዝም ብላ አድናቂ ሆና ፎቶ ስለፖስተች ብቻ ኮሜንት ያደረገች ሴት አይደለችም። ያለ ምክንያትም የኔ ተወዳጅ ጥንዶች ብላ ኮሜንት ልትጽፍ አትችልም። በእርግጠኝነት በቅርብ የምታውቀው ነገር ስለሆነ ነው እንጂ ሉላና መሳይ በተደጋጋሚ አብረው እንደሚታዩ መረጃ ቢደርሰኝም እንዲሁ በጓደኝነት ብቻ መስሎኝ ነበረ። ነገር ግን ይሄ ፎቶ እውነታውን አውጥቶታል በነገራችን ላይ ስለ ሉላና ስለ መሳይ ግንኙነት ሲነሳ ብዙ ዩቲዩበሮች መሳይና ሉላ አንድ ላይ ናቸው ብለው ሲሰሩ የቀድሞ ሚስቱ እንዲሁም የመሳይ ልጅ የአርሴማ እናት ተዋናይት ረቂቅ ተሾመ የወንዶች ጉዳይ ተዋናይት ማለት ነው ረቂቅ ተሾመነች ብለው ነው የሰሩት ነገር ግን ፍጹም ስህተት የሆነ ነገር እንደሆነ መረጃ አግኝቻለሁ። ረቂቅና መሳይ ቤተሰቦች ናቸው። መሳይ ረቂቅን እህቴ እያለ ነው የሚጠራት። ብዙዎችን የሸወዳቸው መሳይ የልጁን የአርሴማን ፎቶ በሚፖስትበት ጊዜ ረቂቅ በተደጋጋሚ የኔ ውድ ልጅ ናፍቀሽኛል፣ ናፍቀሽኛል የኔ ስስት እና የመሳሰሉ ኮሜንቶችን ስለምትጽፍ ነው። ነገር ግን ባደረግኩት ማጣራት ረቂቅና መሳይ ቤተሰቦች እንደሆኑ ደርሼበታለሁ። ረቂቅ ኮሜንት በተጨማሪ የሸወዳቸው ነገር ምንድን ነው የመሳይ የፌስቡክ ፔጅ ከቨር ፎቶ ረቂቅ የመሳይን ልጅ አርሴማን አቅፋ የምትታይበት ፎቶ ነው። ከቨር ፎቶ እና እንደገባችሁ ስታዩት እሷ ትመስላለች፣ በዛ ላይ ኮሜንቶቹ ሲጨምሩ ማለት ነው። ነገር ግን መሳይና ረቂቅ ቤተሰቦች ናቸው። ብዙ ጊዜ ረቂቅ ፎቶ የሁለቱን ፎቶ የእሷንና የመሳይን ፎቶ ትፖስትታለች። ነገር ግን ካነበባችሁት ከስር ካፕሽን ላይ ወንድሜ ወይም ወንድሞቼ የሚል ጽሁፍ ትጨምራለች። ስለዚህም ረቂቅ የመሳይ የቀድሞ ሚስትም ሆነ የልጁ እናት አይደለችም። ወደ መሳይና ወደ ሉላ ግንኙነት ስመጣ መሳይ እንዳልኳችሁ ንግዱ ዓለም ላይ ያለ የዜማ ላውንጅና የአንድነት ስጋ ቤት ባለቤት ሲሆን በዜማ ላውንጅ የተለያዩ ታዋቂ ሙዚቀኞችን ያዘፍናል። እነ መሳይ ተፈራ ካሳን፣ እነ አዲስ ሙላት እንዲሁም ሌሎች ድምፃውያን የሙዚቃ ስራቸውን ያቀርባሉ። መሳይ በባህሪው ተግባቢና ስራ ወዳድ እንደሆነ ጓደኞቹ ይመሰክራሉ። በተለይ ኪነ ጥበብ አለም ውስጥ ካሉ ሰዎች ጋር ቅርበት አለው። ከነ ቃል ኪዳን ጥበቡ ጋር፣ ከነ ንግስት ፍቅሬ ጋር፣ ከነ መሳይ ተፈራ ጋር፣ ከፍናን ህድሩ ጋር ብዙ ናቸው፤ ብቻ ከብዙዎቹ ጋር ጓደኛና ወዳጅ ነው። የሉላን ባህሪ ለማወቅ የግድ እሷን መቅረብ አይጠበቅባችሁም። እንዲሁ ታስታውቃለች። በተለይ ኢቢኤስ ቴሌቪዥን ከገባች በኋላ ሉላ ምን አይነት ባህሪ ያላት ቢባል አንድ የኢቢኤስ ተመልካች የሆነ ሰው እንዲሁ መገመት የሚችለው ነገር ነው። ሆደ ቡቡ፣ ሩሕሩህ፣ አዲስ ነገሮችን ለመሞከር የማትፈራ ደርባባ ቆንጆ ነች። ሉላ እንደሚታወቀው የሁለት ቆንጅዬ ሴት ልጆች እናት ናት። መሳይም የአንዲት ቆንጅዬ ልጅ አባት ነው። ልጆቻቸው ብዙም በእድሜ የሚራራቁ አይደሉም። ፈጣሪ ፈቅዶላቸው ግንኙነታቸው ፍሬ አፍርቶ ወደ ትዳር እንዲያመሩና ልጆቻቸውን በጋራ ለማሳደግ እንዲያበቃቸው ምኞቴ ነው እስኪ እናንተስ ምን ተሰምቷችኋል እንዲሁም እንድሰራላችሁ የምትፈልጉት ቪዲዮ ካለ ዝግጁ ነኝ ለመስራት ኮሜንት ላይ አስቀምጡልኝ አመሰግናለሁ